አቶ ቅድስት ተብዬው እንግዲህ አቶ የሀይሚዬ ሸበላ ተብዬው እንግዲህ ልጅና ሚስት አለው ተባለ። ኧረ ጉድ ነው! ቤተሰብ የማይሰማ የለም። ድሮውንም እኮ እንደ እንትን ቶሎ ቶሎ ጥልቅ ጥልቅ ያሉበት ነገር መጨረሻው ይኸው ነው እንግዲህ። ሀይሚዬ ጉድ ሆን አለ። ጨረቃችሁን ጉድ ሆን አለች፣ ተበላች። የቅድስት ሚስት ወጣች፣ እሪ ያለች እንግዲህ ጨረቃው እየ ተበላች ውሪ እኮ ነው ጉድ ያለው። ገንፎ አድሮ ይፈጃል። የባሰ አለ ሀገርን አትርጋቅ ይባላል። የባሰ አለ። ስንት ይሰማል፣ ስንት ይታያል። ገና ብዙ እናያለን፣ ብዙ እንሰማለን። እንግዲህ የቅድስት ሚስት ቆቆ አለች ማለት ነው። ረ ከባድ ነው። አንዳንድ የበሰዊ ህይወት እንትን ማለት የምሬ ነው። ሁሉም ነገር የተጣራ እና ሁሉም ነገር ጊዜ ያለ ቢሆን በጣም ደስ ይላል ማለት ነው። ግን በእንደዚህ አይነት መልኩ መኖር በጣም ያስጠላል። ይልየበዳን ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካተ ወዲና፣ የተከበራችሁ ቻናል የቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝጥ ትርፍሮፍ ይበልልኝ። በአለም ዳርቻ የምትገኙ ውድ አገሬዎች ሰላማችሁ ዝጥ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሸ ሰብስክራይብ እያረጋችሁ አበረታት ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው፣ ፋሚሊዎች ማለት ነው። እንግዲህ ጉድ ያለው ተፈጥሮ ይፈጃል። የባሰ ያለው ሀገርን አትቀቃ አለው። የባሰም እንደዚህ ያሳየናል። ገና ገና እንግዲህ ገና የፍቅር ጦርነት የተገጠመው እንግዲህ መጨረሻው እንደዚህ ሆነላችሁ። ሀይሜየ ጉድ ሆነችላችሁ ፋሚሊዎች፣ ጉድ እኮ ነው። ወዴት እንሄድ ወዴት እንቀው? የቅድስት ሚስት ኦ አለች ልጅ የልጅ አባት ምን እየሆንከና ያለው ብላ ኦ አለች። የቅድስት ሚስት ወጣች እኔ ሚስት ስያለች ዋለች። እንግዲህ ሃይሚና ብሩኬ እንግዲህ የፍቅር ጦርነት ተጀምረዋል ማለት ነው። የሆነ ሶስት ቀን ሁሉም ነገር ያልቅባቸው። እንግዲህ የፍቅር ጦርነት ጀምረዋል ማለት ነው። እንግዲህ ተዚህ አይነት ነገር እኛ ምን እንማር? ስንት የሚከታተሏችሁ ህፃኖች አሉ? ስንት የሚከታተሏችሁ እናንተን የሚወዳችሁ እናንተን የሚያከብራችሁ ስንት አለ? ግን በእንደዚህ አይነት መልኩ መምጣት በጣም ያስጠላል። በአሁኑ ሰዓት ሀይሚዬና ብሮኬ ማንንም እየሰሙ አይደሉም። ማንንም እያንትን እያሉ አይደለም። የፈለጋችሁን የፈለጉንትን እያሉ ነው ማለት ነው። እንግዲህ ሀይሚዬ ትናንትና ተቅድስት ጋር መታለች። ቤተሰቦች የታሁን በላይ ተዋወቅል ቤተሰቦችን ብሎ እንግዲህ ስሙን ያስታወቀው ግለሰብ ዛሬ ደግሞ የፍቅር

ሀይምና ጭፍሩ በአሁኑ ሰዓት የሚያስተላልፉት የሚያስተላልፉት የሚሰሩ ነገር አሁን ተዝ ምንድን ነው የሚማረው? የሰው ልዩ እኮ አንድ ነገር ተዛተ ነገሮች የምትማሩበት የሆነ የእውነተኛ ታሪክ ስብለን የሆነ የምናስብበት ነገር አለ። በፊት ፍራንክ ቢበራረቁ በህይወታችሁ በምንነታችሁ የሆነ ትምህርት የምትማሩበት ነገር አለ። እሺ፣ በአሁኑ ሰዓትስ ምን እንማር? ህፃኖች አሁን ተዝ ተናንተ ምን ይማሩ? እንደዚህ አይነት ነገር እንግዲህ ሀይሜዬ ቅድስት ጋር ትናንትና እንዲያመጣች ብሩኬን አቃጥላለሁ ብላ ነበረ። እንግዲህ ብሩኬን እና አዲስ ባ ፍቅረኛ ተብዬዋ ጋር አቃጥሏት ነው የሄደው ማለት ነው። የፉክክር በረት ሳይዘጋ ያድራል። እኔ እኮ ነው የጦርነት አሁን በአሁኑ ሰዓት የፍቅር ጦርነት ነው ሀይሜዬ እና ብሩኬ ላይ ያለው ማለት ነው። የፍቅር ጦርነት አይታችኋል። ቤተሰብ ተገድ ያዴሉ እስበሳቸው እየተቀናኑ ማለት ነው ረ ፋሚሊ ወደ ራስ ተመለሽ። የምሬ ነው። አንዳንዴ የማይወክለን ቦታ እና እንትን የማያዝ ቦታ ትንገ በጣም ደስ ይላል። የሰው ህይወት እና የሰው ማንነት ደግሞ በአምን በጣም ጥሩ ነው እና እንግዲህ ካቶ የቅድስት ሚስት ብቅ ብላለች። ህይወት ያለው ልጅ እኮ ነው። እንዴት ባሮካይ እንደ እንደዚህ አይነት ወንገር ይገኛል እንዴት? ብሎ እንግዲህ እው ያለች ነው ማለት ነው። ኡ ያስብላል፣ ኡ ያስብላል። ነገሮቹ ወዴት እየሄዱ ነው? ረ ቤተሰብ ከቦዴ ከደህንነቱ ሃይልና አገልግሎት የተነሳ ማለት ነው። ጭራሽ የሰው ህይወት እየተገፋፋ በአሁኑ ሰዓት የሰው ህይወት እየተበላሸ ነው ያለው። ይህ ጨረቃ ባዬ ሸበላ የራሱ የሆነ የራሱ ያለው ማንነት የራሱ ያለው ቤት ያለው ሚስት ያለው ልጅ ያለው ሆኖ ቁጭ ብሎላችሁ ተገኘ። ወዚህ እኮ ነው የማይሰማ የማይታይ የለም። ገና ብዙ እንሰማለን ፋሚሎች ገና ብዙ እናያለን ብዙ እንሰማለን።

ይደብራል በጣም ያስጠላል። ከምንም በላይ ማለት ነው። ከባይ ጎዴት ኢጂፕት እየተጓዘ ያለ ነው ያለው። መጀመሪያ ምን አለው ታየት ነው ምንድን ነው አላማው? ከጭቱ ብለሽ ማጣራት ግድ ነው እንጂ ልክ እንዲርጎ ዝም ብሎ ጥልቅ ማለት ደግሞ በጣም ያስጠላል። የሰው ልጅ የዘራው ነው የሚያድረው፣ ያልዘራውን ደግሞ ሊያጭድ አይችልም። ምክንያቱም ሁሉም ስራውን ነው የሚያወጣው፣ ሁሉም የሰራው ነው እንትን የሚለው ማለት ነው። ስለዚህ

ምንም በላይ ማለት ነው። ከምንም በላይ ይከባል። ስለዚህ አይንዬ ወዴ ራሱ ተመላሽ ተሰይ። ጨረቀዋይ ማለት ነው እንግዲህ ምንም ማድረግ አይቻልም ማለት ነው። አታያትም እንደ የ ቅድስት ሚስት ፊቷ ቀይር እኮነን እንደው ቀይር እንደው እንደው እንደው አይደብርም? ቆይ እንደው አይደለም፣ የልጅ አባቱ ማይ ባይሆንስ እንደው በእንደዛ አይነት ነገር መገኘት እንደው አይደብርም? አረ ወገን፣ እንደው ወዴት እየተካሄደ ነው ነገሮች ያሉት? እንደው አንዳንድ ጊዜ እንደው ዶራሪ ዘራህን ይስጥሃል አሉ ይምርያ፣ ወዴት እየተካሄደ ነው? ሰው ሰው ሚስቱና ልጁን አስቀምጦ በእንደዛ አይነት ነገር መገኘት አረ ሀይምዬ ጨረቃዬ፣ ምንም ማድረግ አንችልም። የሚያወጣሽ የሚሄድብሽ፣ የሚያምርብሽ፣ ወዛ የሚያረግሽ ሁሉ ነገር የሚያምርብሽ ተብሎ ኬቀት እኮኝ ብቻ ነው። ሌላው ሁሉም ነገር ውሸት ነው ማለት ነው። ታብሩኪ ውጭ ወዲ ውጭ የሚለውን በተጠቀኝ ደስ ይለኛ ብዬ አስባለሁ እንጂ ሰው እንትን ላይ የሰው ነገር የሰው ነው። በራስ ነገር ትኮሪያለች፣ በሰው ነገር ግን ሊኳራ አይችልም። በሰው ነገር ግን እንደፈለገ መኩራት እንደፈለገ ብናቃጥለው እንደፈለገ ብንለው ማንም አይናገረን፣ የራሴ የሴ ነገር ስለሆነ ማለት ነው። የሰው ነገር ግን ያው የሰው ስለሆነ ስለዚህ ልንኮራበትም ቀብረድ ልንንበትም ልናተማመንበትም አንችልም። ስለዚህ ደራነትና የፍቅር ጦርነት ሃይሚና ብሩኬ ላይ ያለው የፍቅር ጦርነት ይው እንደዚያ አድርጎ ጥሯቸዋል ማለት ነው። አይመለከትም። የማይመለከትበት ቦታ አትግባ፣ ለመመጣት ምናምን ምናምን ረ ከባድ ነው። የሰው ልጅ የዛሬውን ታመር ማሰብ ያለውን ያሳልፈው ነው። ምን ላይ ነበርኩኝ በፊት? ምን ላይ ነበር? የሆነ ክብር የሚባል ነገሮች አሉ። ያከበረ ይከበረ፣ የምሬን አይባልም። የማይወክር ቦታ ጥልቅ እንዲፈልግ አልፈልግም። ምናምን ምናምን ረ ጸጉር ኮ ብዙ ነገሮች ያሳልፋቸዋል። ለአንድ አመት ያክል ደስ የሚል ላይፍ ፋሚሊዎች እንዲቀብሯቸው ተፋሚሊዎቻቸው እንዲወዷቸው ብዙ ላይፍ አሳልፋቸዋል። አይደለም የዛሬውን አይደለም ማየት ያለባቸው ማለት ነው። ስለዚህ ያለፈው መሆን አለበት እና ሀባይ ሙትዬ ጨረቃዋዬ እንግዲህ ተበልታለች ማለት ነው። ጨረቃዋዬ ምንም ማድረግ አንችልም ብቻ ነው ማለት ነው። እና ይህን ይመስላል ሀባይ ብትዬ። ለቻናል የአዲስ የሆናችሁ ሸር ሰብስክራይብ እያደረጋችሁ አብርታቸሁ ሸር ሰብስክራይብ እያደረጋችሁ ለምታበርታቱ የከበከለብ አመሰግናለሁኝ። በሌላ ቪዲዮ ውስጥ የምንገናኝ በያላችሁበት አለ ይጠብቃችሁ። ሁሜ የሀገራችንን ሰላማን አላህ ይመልስልን እያልኩኝ በዝሆ እሰናበታችኋለሁኝ። መልካም ቀን መልካም ሁኑ። በካማኝ የሁላችሁ አሰላሙ አለይኩም ወራህመቱላ